በኤሞ በዋትሳፕ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። በዛሬ ቪዲዮችን ደግሞ ይዘንላቸው ይመጣል። በእንግሊዘኛ ሌተር ወይም ደግሞ በእንግሊዘኛ ፊደሎች የአማርኛን ቴክስት ስንጽፍ እንዴት መጻፍ እንችላለን ወይም ደግሞ እንዴት እንጽፋለን የሚሉትን ይሆናል የምንለማመደው ቪዲዮውን ጀምራችሁ አትተውት መጀመሪያው እስከ መጨረሻው ድረስ ይዩት። ማን እንደ ማን እንደምትነበብ ወይም ደግሞ እንዴት እንደምንጽፍ አንድ ባንድ ሁሎች እናያለን። በእንግሊዘኛ ሌተር አማረኛ ቴክስት ይላል። በእንግሊዘኛ ሌተር ወይም ደግሞ በእንግሊዘኛ ፊደል ጽፈ ነው ትርጉሙ ግን አማረኛ የሆነ ቴክስት ወይም ደግሞ ቻት ስናረግ ስንጽጻፍበት መንገድ ማለት ነው። በሰላም ነው የጠፋ ሽው በሰላም ነው የጠፋ ሽው ልክ እን ደግሞ በእንግሊዝኛ ስንጽፈው ቢኢ በ ኤስኤ ሰ ኤልኤ ላ ኤም ም በሰላም ኤንኤኤን ኤ ነ ደብሊው ው ነው ሲል ማለት ነው። በሰላም ነው የጠፋሽው። የጠፋሽው ሲል ደግሞ ዋይ ኤ የ ቲ ኢ ጠ ኤፍ ኤ ፋ ኤስ ኤች ሽ ደብሊው ው በአንድ ላይ ስና ነበው የጠፋ ሽው የጠፋ ሽው ይሆናል ማለት ነው። በአንድ ላይ ስናነበው እንግሊዝኛውን በሰላም ነው የጠፋ ሽው በሰላም ነው የጠፋ ሽው ይሆናል ማለት ነው። ሌላኛው ስራ እንዴት ነው? ስራ እንዴት ነው? እስ ስ

ት እንዴት ኤንኤ ነ ደብሊው ው በአንድ ላይ ስናነበው ስራ እንዴት ነው። ስራ እንዴት ነው። ልክ እየደጋገምን እናያለን ማለት ነው። እዚህ ደግሞ ኑሮ እንዴት ይዞሃል? ኑሮ እንዴት ይዘዋል? የጥያቄ ምልክት እየጠየቀችው ነው። ኑሮ እንዴት ይዘዋል? ይህን በእንግሊዝኛ ስንጽፈው ኑ ነ ኑ ኑ ኤን ዩ ኑ አር ኦ ሮ ኑሮ እንዴት እንዴት እንደ እ እንደ ኤን ን ዲ አይ ኢ ዴ ቲ እንደ ት እንዴት ይዞሃል ዋይ እንደ ይ ዜድ ኦ ዞ የ ች ኤ ሀ ኤል እንደ ል ይዞሃል ኢባን ላይ ስናነበው ኑሮ እንዴት ይዞሃል። ኑሮ እንዴት ይዞሃል ይህ ደግሞ ስልክሽ አይሰራም የኔ ውድ ስልክሽ አይሰራም የኔ ውድ ይህም ደግሞ በእንግሊዝኛ ስንጽፈው ስልክሽ ኤስ እንደ ስ ኤል እንደ ል ኬ ደግሞ እንደ ክ ኤስ ኤች እንደ ሺ ማለት ስናነበው ስልክሽ ይሆናል ስትኪሽ አ እንደ ኤ ይ ደግሞ አይ ይ ዋይ እንደ ይ ትነበባለች። አይ ኤስ ኢ ሰ አር ኤ ራ ኤም ም አይ ሰራም አይ ሰራም አይ ሰራም ዋይ ኢ የ ኤን አይ የኔ ደብሊው ው ድ እንደ ድ የኔ ውድ። ባንደ ስናነበው ስልክሽ አይሰራም የኔ ውድ። ልክ እንደዚህ እናነበዋለን ማለት ነው። ይህኛው ደግሞ ዛሬ የት ሁነህ ነው ፍቅር ዛሬ? የት ሁነህ ነው ፍቅር በእንግሊዘኛ ዜድ ኤ ዛ አር አይ ኢ ሬ አር አይ ኢ ሬ ዛሬ ዋይ እንደ ዋይ ኢ እንደ የ ቲ እንደት የት የት ዛሬ የት ኤች ዩ ሁ ኤን ኢ ነ ኤች እንደ ህ ሁነህ ሁነህ ዛሬ የት ሁነህ ኤን ኢ ነ ደብሊው ሁ ዛሬ የት ሁነህ ነው ኤፍ አይ ፍ ኬ ቅ አርኢ ር ፍቅር ባንድ ላይ ስናነበው ዛሬ የት ሆነህ ነው ፍቅር። ልክ እንደዚህ አድርገን እንጽፈዋለን ማለት ነው። እኛ ደግሞ የኔ ፍቅር ዛሬ እረፍት ቀን ነው።

ነ ደብሊው ሰላም ነው። ልክ እንደዚህ እንጽፈዋለን ማለት ነው። በአንድ ላይ ስናነበው ቤተሰብ ሰላም ነው። ቤተሰብ ሰላም ነው። እዚህ ጋር መቼ ነው ወደ ሀገር የምትሄደው? መቼ ነው ወደ ሀገር ምትሄደው? በእንግሊዘኛው ስንጽፈው ደግሞ ኤምኢ መ ሲኤች ኢ ቸ መቸ ኤን ኢ ነ ደብሊው መቸ ነው ደብሊው ኢ ወ ዲኢ ደ ወደ ኤች ኤ ሀ ጂኢ ገ አርር ሀገር መቼ ነው ወደ ሀገር ኤም ም ቲ ት ኤች አይኢ ሄ ኤች አይኢ ሄ ምትሄ ዲኢ ደ ደብሊው ምትሄደ ምትሄደው ምትሄደው ባለ ስላነበው መቼ ነው ወደ ሀገር ምትሄደው፣ ልክ እንደዚህ እንጽፈዋለን ማለት ነው። እዚህ ጋ ደግሞ ጉሎ ውሎ እንዴት ነበር? ውሎ እንዴት ነበር? ደብልዩ ዩ ኤል ኦ ውሎ

እዚህኛው ደግሞ ቀጣይ ቀጣይ ሳምንት እመጣለሁ። ቀጣይ ሳምንት እመጣለሁ በእንግሊዝኛ ስንጽፈው፣ ቀጣይ ሳምንት እመጣለሁ ብለን ስንጽፈው ኬኢ ቀ ቲኤ ጣ

ል ኤል ል ልክ እንደዚህ እያደረግን እየጻፍነ እንለማመዳለን ማለት ነው። በዛሬው ቪዲዮ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ሰናይ ቆይታ።